ጤና ይስጥልኝ፣ ተመልካቾቻችን የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በፓሪስ የሚገኘውን የሮትረዳም ካቴድራል ጎበኙ። ጉብኝቱ ለኢትዮጵያ ትርጉም ያለው ትምህርት የሚሰጥ መሆኑን የተገለጸ ሲሆን የቅርሱን መጠበቅ ባህላዊና ዓለም አቀፋዊ ዋጋ እንዳለው ያመላከተ ነው። በፈረንሳይ እንደ አውሮፓውያን አቆጣጠር በ2019 በተከሰተው የእሳት አደጋ በኋላ የተደረገው የቅርስ ጥበቃ ስራዎች በሀገሪቱ ታሪካዊ ምልክቶችን ጠበቃ ለመጪው ትውልድ ለማቆየት ያላትን ጽኑ አቋም የሚያሳዩ ናቸው ተብሏል። በተመሳሳይም ኢትዮጵያ ከላሊበላ ውቅር አብያተ ክርስቲያናት እስከ ጎንደር ፋሲለደስ ከአባጅፋር ቤተ መንግስት እስከ በርካታ የቅርስ ድረስ አቻ የማይገኝለት የታሪክና የባህል ሀብት ያላት ሀገር ናት። ለዚህም ነው ኢትዮጵያ የቅርስ ጥበቃና እድሳትን ቅድሚያ በመስጠት ያላትን በርካታ ጸጋዎች መግለጥ ላይ ትኩረት አድርጋ እየሰራች የምትገኘው ቱሪዝምን በማስፋፋት የኢፌዴሪ ጠቅላይ ሚኒስትር ቁልፍ ዋና ትኩረት መስክ በመሆኑ በኢኮኖሚ ሪፎርም አጀንዳ ከአምስቱ ምሰሶዎች አንዱ ሆኖ እየተሰራበት እንደሚገኝ ተገልጿል። የጠቅላይ ሚኒስትር ዓብይ አህመድ የፈረንሳይ ጉብኝት በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። በሁለቱ ሀገራት ካላቸው የሁለትዮሽ ግንኙነት በተጨማሪ በኢኮኖሚ ዘርፍ በጋራ በሚሰሩ ጉዳዮች ላይ ውይይት ማድረጋቸውን ሚኒስትሩ ገልጸዋል። በጉብኝታቸው ከፈረንሳይ የቴክኖሎጂና የሰው ሰራሽ አስተውሎት እድገት ልምድ መወሰዱንም ሉካም ቡድኑ ተናግሯል። የኢትዮጵያ የባህር በር ጉዳይ የሁሉም ኢትዮጵያውያን የጋራ አጀንዳ ሊደረግ እንደሚገባ ተገለጸ። ኢትዮጵያ የባህር በር የማግኘትን ጉዳይ የብሔራዊ ጥቅም አካል አድርጋ እየሰራች ስለመሆኑ ተጠቁሟል። በጂኦግራፊ አቀማመጥ በሕዝብ ብዛታችንና በታሪካችን የባህር በር ማግኘት ይገባናል ያሉት አማካሪው ሁሉም ኢትዮጵያ ያለምንም ክፍፍልና ልዩነት በመተባበር የተደረገውን የባህር በር አጀንዳ ወደፊት ማስኬድ አለበት ብለዋል። በሰላማዊ መንገድ ምላሽ እንዲገኝ ኢትዮጵያ እየሰራች የሚገኘውን የባህር በር ጥያቄ ቅቡልነት ያለው መሆኑን አጽንኦት ሰጥተዋል። ኢትዮጵያ በቀይ ባህር ቀጠና ከሚገኙ ሀገራት ጋር ረጅም ዘመን ያስቆጠረ የታሪክ የባህል፣ የእምነትና የቋንቋ ግንኙነት እንዳላት የተናገሩት የተናገሩ ሲሆን በሕዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሞፍቲ ተናግረዋል። ኢትዮጵያ በቀጠናው የሚከሰቱ የጸጥታና የደህንነት ችግሮችን ለመፍታት የጎላ ሚና እንዳላትም አክለው ጨምረዋል። በአዲስ አበባ ከተማ የንግዱ ማህበረሰብ ግብር በመክፈልና የልማት ፕሮጀክቶችን በማገዝ በኩል ላሳየው ተነሳሽነት ከንቲባ አዳነች አበቤ ምስጋና አቀረቡ። ከንቲባ የንግዱንና የዘርፉን ማህበራት ከተውጣጡ የንግድ ማህበረሰብ ተወካዮች ጋር ውይይት አድርገዋል። የአዲስ አበባ ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ ጃንጥራል አባይ በበኩላቸው ለስራ ፈጣሪዎች ቅድሚያ እንዲሰጥና ለስራ ማስጀመሪያ እንዲሆናቸው አስተዳደሩ የመስሪያ ቦታ እንዲያቀርብላቸው አንስተዋል። በውይይት መድረኩ ላይ በርካታ ጥያቄዎች የተነሱ ሲሆን በተለይም የመስሪያ ቦታ የግብር አሰባሰብ የአሰራር ስርዓት ዝርጋታ ላይ ያሉ ክፍተቶችን በስፋት ተነስተዋል። የተጠየቁ ጥያቄዎች ላይም በቂ ምላሽ የተሰጠ ሲሆን የአሰራር ስርዓቱን በማዘመን አንዳንድ የስነ ምግባር ጉድለት ባለባቸው የዘርፉ ኃላፊዎች ላይ እርምጃ እንደሚወሰድም ተነስቷል። በመጨረሻም በደቡብ ምዕራብ ኢትዮጵያና በጋምቤላ ክልሎች ሰላምን በማጽናት የተገኙ ውጤቶች ለሌሎች ተምሳሌት የሚሆኑ ናቸው ሲሉ የሰላም ሚኒስትሩ ማህመድን ሬስ ተናገሩ የሁለቱ ክልሎች የሰላምና የልማት ትብብር የጋራ ፎረም በሚዛን አማን ከተማ ተካሂዷል በፎረሙ የተገኙት የሰላም ሚኒስትሩ መሐመድ እንድሬስ ሁለቱ ወንድማማቾች ክልሎች ሰላምን ዘላቂ ለማድረግ እያከናወኑ የሚገኙ ተግባራትን አጠናክረው ሊቀጥሉ ይገባል ብለዋል የደቡብ ምዕራብ ኢትዮጵያ ክልል መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ በሁለቱ አጎራባች ክልሎች ሰላምን በማጽናት ውጤት ተመዝግቧል ብለዋል። በሁለቱ ክልሎች ሰላምን ዘላቂ ለማድረግና በሁለቱም የሚስተዋሉ ማነቆዎች ላይ በጋራ ለመፍታት የተዘጋጀ ሪፖርትም ቀርቦ ውይይት ተደርጎበታል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ